ጽዱ ኢትዮጵያ አካባቢን ከቆሻሻ ሲያጸዳ አረንጓዴ አሻራ ደግሞ ያንን የጸዳ ቦታ በአረንጓዴ ልማት ውብና ህይወት ያለው ያደርገዋል። ባለታሪካችን ፍቅሩ መኮንን የአዲስ አበባ ከተማ ነዋሪ ናቸው። ግቢያቸውን ለሚገኙ አረንጓዴ ተክሎች እንክብካቤ ማድረግ ይወዳሉና በዚሁ ሥራ ላይ ተጠምደው አገኘ ናቸው። ንጹህና አረንጓዴ አካባቢ ለነዋሪዎች አካላዊና አእምራዊ ጤንነት አበርክቶ የላቀ እንደሆነ የሚያምኑት ባለታሪካችን ለውጤታማነቱ ከቤት የጀመረ ንጽህና ያስፈልጋል ይላሉ። ለራሳችን ነው ንጽህና፣ ምክንያቱም ሰው የተመቻቸ እና ምቹ የሆነ ንጹህ ቦታ ካለ በጤናም አብዛኛው ተላላፊ በሽታዎች 75% ከግል ንጽህና እና ከአካባቢ ንጽህና ይመጡት። ስለዚህ ንጽህና ለግል ለግልም አልፎ ለማህበረሰቡ ተላላፊ በሽታዎችን የምንቆጣጠርበት አንዱ መንገድ ስለሆነ ንጽህና ምንም ማያጠያይቅ ጉዳይ ነው እና ግቢያችንንም እንደዚህ የምናሳምረው ለክራሳችን አልፈን ለማህበረሰቡም ስንል ነው ማለት ነው። የጽድ ኢትዮጵያ ዘመቻ ከመጀመሩ በፊት ከንጽህናና አካባቢ ጥበቃ ጋር በተያያዘ የነበረው ዝቅተኛ ግንዛቤ ከዘመቻው በኋላ መሻሻል ታይቶበታል። ቶልጄ ሳድግ መቼም ለውጡ ይታያል። ምን ማውራት ይቻላል? የሆነ የሚያንቅህ ነገር አለ። ዛሬ ስታየው ያው በአካባቢ ንጽህና ጉለት ብዙ ሰዎች ቀላል በሽታ ከፍተኛ እየሆነ ነው። አሁን ንጹ አየር እየተነፈሰ ነው። እያየ ነው አሁን እነዚህ ሀዝም በሽተኞች። አሁን ለምሳሌ አሁን እዚህ ጋር መተው? ሰላማዊ ነገር አግኝተው ጥሩ አየር ተንፍሰው፣ እንደምታየው ሳሩ ዛፉ የምታየው ነገር ነው። ጥሩ አየር ተንፍሰ የምትሄድበት ነው። ለጤና እኮ አየህ እራሱ ጥሩ ነገር ነው። አሁን እኔ ካለሁበት ሰፈር መጥቼ እዚህ አካባቢ ላይ ተዝናንቼ ጥሩ አየር ይዤ ወዲህ ደግሞ በከተማው የሚገኙ ወንዞች በዘመናቸው ትኩረት አግኝተዋል። ከዚህ ቀደም ወንዞቹ ከመኖሪያ ቤቶችና ከተለያዩ ተቋማት በሚወጡ ደረቅና ፈሳሽ ቆሻሻዎች ለብክለት ይዳረጉ ነበር። ወንዝ ከሚባሉ ይልቅ የፍሳሽ ማስወገጃ ቱቦዎች ቢባሉ ይቀላል ይላሉ የከተማ ነዋሪዎች። ያ ጊዜ አሁን ላይ አልፎ ምቹና ውብ ስፍራዎች እንዲፈጠሩ አስችሏል። በጣም ልዩነት አለው። በጣም የሚገርም ነው። ለምን ለምሳሌ ያል ወንዝ ዳርቻውን ብናይ በፊት ወንዝ ዳርቻ ላይ ቤቶች ነበሩ፣ እንደገና ብዙ አይነት ቆሻሻዎች ይጣላሉ ማለት ነው። አሁን ወንዝ ዳርቻ ራሱ ለመዝናናቱ ላይ ይቻላል ማለት ነው። ውሃውን ብናየው ጽዱና ንጹህ ነው ማለት ነው። በፊት ግን ለማለፍ ራሱ ለጤና አስጊ ነበረ ማለት ነው፣ እንኳን ለማየትና ለመዝናናት ይቅርና። የመንገድ ዳርቻዎችና ፓርኮች ከበፊቱ በተሻለ ሁኔታ እንዲጸዱና ምቹ እንዲሆኑ ተደርጓል። ለአይን የሚማርኩና ገጽታን የሚቀይሩ ለውጦችም በብዙ አካባቢዎች ታይተዋል። በአካባቢ ላይ ጥሩ የአየር ንብረት፣ ጥሩ የአየር ሁኔታ መመቻቸት አንዱ የሰው ልጅ የህይወቱ አካል ነው፣ ለህይወቱም አስፈላጊ የሆነ ነገር ነው እንግዲህ ሶ እንደዚህ አይነት ነገሮችን አዳብሮ ጥሩ አድርጎ ማስቀመጥ መቻል ከጥቅሙ ይልቅ ጉዳቱ አለ ብዬ አላስብም። እና እንዲህ አይነት አረንጓዴ የሆኑ ነገሮችን ማየት የሰው ልጅ አንደኛው እርካታው አንደኛው ሊረካ ሳትስፋይ ሊሆን የሚችልበት ነገር ነው ከተፈጥሮአዊ ከጥሩ አየርን ከማግኘት ባለፈ ማለት ነው። ማንኛውም ሰው ቤት ከሰራ በኋላ ግቢ ውስጥ እንደዚህ አረንጓዴ ማድረግ ይፈልጋል። ይሄ ደግሞ እንደዚህ በውጭ አካባቢ ከግቢ ውጭ ደግሞ የበለጠ እንደዚህ አይነት ነገሮችን ተፈጥሯዊ ነገሮች ነገሮችን ማግኘት እንደ ጥሩ እድል ነው ብዬ ነው ማሰበው። ከጽዳት ጎን ለጎን የተከናወኑ የአረንጓዴ ልማት የችግኝ ተከላ መርሃ ግብሮች ስራውን ይበልጥ አግዘውቷል። አረንጓዴ ልማቱ ብዙ ነገር ተጠቃሚ ሆኗል። ወጣቱ ተጠቃሚ ሆኗል። ሴቷ ተጠቃሚ ሆናለች። ብዙ ነገር ነው ያመጣው። አረንጓዴ አሻራው ራሱ አሁን እንደምታያቸው እዚህ አካባቢ ያሉ ወጣቶች በትክክለኛ ነገር ተደራጅተው የሚሰሩበት እናቶች ሴቶች ተደራጅተው በየቦታው ሄደው ብታያቸው አሁን እየሰሩ ነው ያሉት። ስለዚህ ተጠቃሚ ሆነናል፣ አልተጎዳንም። በህይወታችንም ተለውጠናል፣ በመኖሪያ ቤታችንም ተለውጠናል። ጽዱ ኢትዮጵያ ንቅናቄ የንጽህናን አስፈላጊነት በማህበረሰቡ አእምሮ ማስረጽና የህዝብን ተሳትፎ ማሳደግ አስችሏል። ይህ ደግሞ ጽዱ ከተሞች እንዲፈጠሩ አግዟል። ማስቀጠልንም ይሻል። ከተማችን ውስጥ እንደሚታወቀው በጽዱ ኢትዮጵያ ኢኒሽቲቭ ጋር ተያይዞ በከተማችን ውስጥ እጅግ ብዙ የንጽህና ቤቶችን በከተማችን እናስቀምጣለን። በከተማው ስትራክቸራል ፕላን መሰረት 30 በመቶውን አረንጓዴ የማድረግ ታርጌት አለ። ያው አንድ ስማርት ሲቲ በአለም አቀፍ ስታንዳርድ መሰረት ማሟላት ያለበት 30 ፐርሰንቱ ቦታ ግሪን እንዲሆን ኤክስፔክት የሚደረገው ከኛ አንጻር ኒድሊ ወደ 20% አካባቢ የሚሆነውን በአረንጓዴ ለመሸፈን ተሞክሯል። ከዛ በመለስ ያሉትን በእዚህ አመት በምናካሄደው የአረንጓዴ ሽፋን እና በሚቀጥሉት ዓመታት በምናከናውነው እንሸፍናለን ብለን እናስባለን። ንቅናቄው በሚሊዮኖች የሚቆጠሩ ዜጎችን በየወሩ በጽዳት ዘመቻዎች ላይ እንዲሳተፉ በማድረግ የንጽህናን አስፈላጊነት በሰፊው እያስገነዘበ ይገኛል።